ይህኛው ጥያቄ በጣም አሁን ቤተክርስቲያናችን የምትፈተንበት ጥያቄ ነው። በነገራችን ላይ ይሄ ማለት ነው፣ በተለይ በዚህ ቤተክርስቲያን ላይ ነርሶች ማለት ነው እና አወላጅ ወንድሞችና እህቶች በሕክምና የሚሰሩ ስራቸው ነው፣ ደሞዝ የሚያገኙበት በት ነው፣ ጉራራቸውም የሚጠብቁበት ነው፣ ቤተሰብ የሚያስተዳድሩበት ስራ ነው። ይሄ ስራ የተመረቁበት ሙያቸው ነው። በዚህ ሙያ የሚሰሩ በጣም አሁን ፈተና ላይ ናቸው። በጣም ከቤተክርስቲያን እንዳይወጡ፣ ቤተክርስቲያን ይወዳሉ እንዳይቀርቡ፣ ካህናቱ አወገዙ። ለእነዚህ መፍትሄ ከእኛ ይጠበቃል። ቤተክርስቲያን ግን መፍትሄ አላት፣ የሚጠብቅላት የሚያስጠብቅላት ሰው ጠፍቶ ነው እንጂ ማለት ነው። ምንድን ነው መፍትሄ? ወይ እናንተስ እንደምንድን ነው የምትፈርዱ? የእናንተ ልጆች መጡ ለነሳ አባታቸው እኔ ስራዬ ነርስ ነኝ፣ ቤተክርስቲያን መግባት እችላለሁ፣ መቁረብ እችላለሁ ወይ ቢጠይቁ፣ ኧረ ጭራሽ አይቻልም የሚል ካህን አለ። እኔ አጋጥመውኛል በጣም በሚገርም ማለት ነው ኧረ ጭራሽ ቤተ ክርስቲያንም አትገቢም የተባሉ ማለት ነው። እሺ ምን ይሆኑ? ይሄን ነገር አታርግ ሲባል የሆነ ነገር አድርግ ነው ማለት አለብን። አይደለም? የሆነ ነገር ይቅር ከተባለ የሆነ ነገር መስጠት ያስፈልጋል እንጂ ምን ነው ለሚለው መፍትሄ ሳንሰጥ ይሄ አይሆንም ማለት ግን ስተት ነው። በነገራችን ላይ ነፍሳት ናቸው፣ ክርስቶስ የሞተላቸው ናቸው። ስጋውና ደሙን መቀበል ይፈልጋሉ፣ ቤተክርስቲያን መግባት ይፈልጋሉ። ስራቸው ደግሞ አዋለዱ እንጂ ሌላ አልሰሩም። ወይም ደግሞ የሆስፒታል ጸዳት ጸዳት ሰራተኛ ናቸው ነው አደለም? በየጊዜው ይዋለዳል፣ ከዛ ገብተው ያጸዳሉ። እንዴ የሚያደርጉ ንሳ ልጆች አሉን። እንዲያመረጉ የቤተክርስቲያን ልጆች አሉ። እነዚህ የቤተክርስቲያን አካላት ናቸው። እነዚህ አካላትን እኛ ባራ ናቸው ዝም ብሎ እንዲኖሩ አድርገናቸዋል። ለዚህ መፍትሄ ምንድነው ከተባለ አንደኛ መጀመሪያውኑ የወለደችን ሴት ወይም ማዋለድ መርከስ ነው ወይ? አንድ የወለደችን ሴት የረከሰች ናት ወይ? የወለደች የረከሰች አይደለችም ካለ የሚያዋለዱ እንዴት ይረክሳሉ? የወለደች የረከሰች አደለችም ወለደች፣ እንጂ አርባ ቀን ሰማንያ ቀን የምትከለከልበትም ምክንያት አለው አይደል? እንትርትራለው የምት የማትገባበት ምክንያት አለው። አዎ የሚፈሳት በዛች ስለማይለያት ነው። ደመ መለኮት ከሚነጥብበት ደመሩቅ ብሴ አይንጠብ ነው እንጂ ቁስል ያለበት ምቆል አይገባም። አይገባም የሚነጥብ ደም ያለበት ቤተ ክርስቲያን አይገባም። ስለዚህ ደመ መለኮት ከሚነጥብበት ቅዱስ ቦታ ደመሩቅ ቢኢሲ አይንጠብ ነው መልእክቱ እሱ ነው እንጂ ረክሳለች ማለት አይደለም። እንደገና የሚያዋልዱ ሴቶች የጠየቁ ሴቶች የሚሆኑ ወንዶች ደግሞ አይደለም እነዚህ ሁሉ እንዳለ እስከ አርባ ቀን ድረስ እስከ ሰማንያ ቀን ድረስ አይገቡም ተብሎ የሚከለከልበት በገጠሩም ሞልቷላይ በጣም ማለት ነው ልማድ ሆኖ ማለት ነው ይህ ተጣም ይህ ትልክፍ ባለፉበት ማለት ነው የተጣም የትልክፍ ባለፉበት ዘመን እኮ ነው። የተጣም እኮ አልፏል። የትልክፍ አልፏል። የሐዲስ ኪዳን መምጣቱ ምስጢር ምንድን ነው? በተለይ በሰላር ግን ማየት ካለብን ነው። የሐዲስ ኪዳኑ ምስጢር ምንድ ነው ታዲያ? እነዚህን መሻር ካልቻለ አይ ልሽራቸው አልመጣሁም የሚለውን ይጠቅሰዋሉ። ለዚህ እኮ ነው ልሽራቸው አልመጣሁም ብለዋል። ይሄ ሌላ፣ ይሄ ሌላ። ምን አገናኝቶ ስላስሩ ቃላት የተነገረ ነው ታዲያ። ልሽር ካልመጣ በግ ነው ምን ሰዋ ማለት ነው አሁን። ራሱን መስሎ የክርስቶስ መስሎ የምንሰዋው ትሽሮ የለ። እንደ በግ መስዋዕት። እሺ ይሄን የነካ እርኩስ ነው የሚለው ተሻረ። የወር አበባ ያለባት እርኩስ ናት ተሻረ። እርኩስ አይደለችም። የወር አበባ ነው፣ የወር አበባ ነው። ልጅ ለማስገኘት አበባ ይቀድማል ነው። እጽዋት ፍሬ ሊያስገኙ ሲሉ ብቅ ያደርጋሉ አበባቸውን። ምን ለማለት ነው? ለፍሬ በቅተናል ነው። ሴቶችም አሁን ዘር ብትዘሩ እናበቅላለን ለማለት ምን ያደርጋል ማለት ነው። በቃ አሁን ዘር ቢዘራ አሁን ፍሬ ማፍራት እንችላለን ሲሉ ወዲያው አበባ ያሳያሉ ነው። ምስጢሩ ይሄ ነው። ወደዚህ ተቀይሯል። የመጀመሪያው ከማአድመው ክያ ለንትኩ እጸው በለስ ከማሁ ደሙ ይለለ ወርሁ ነበር አለም። ይሄ የመጀመሪያው የእርግማን ነበረ። እንደማይጎዳ ወቀና እግዚአብሔር ይሄን አልሻረውም ቶ ምን አድርጎ ነው የተወው? ዝም ብሎ አበባ አርጎ ተወ ማለት ነው። አሁን ሞት ተፈርዶብን ነበር አይደል? ሞቱ አሁን አልቀረም አይደል? እንደማይጎዳ አወቀና ቀረ። አሁን ሞት አይጎዳም። ሰው በስጋ ሞተ ማለት ጉዳት አይደለም። ይሄ እንዲሁ ነው የቀረው። እሚጎዳ የሚጎዳው ነው የሻረው። የማይጎዳ ነገር አልተሻረም ብላ በሐፈ ገጽ ካለ አይደል? ደክመ ብላ አለ። አሁን ደክመ ብላት ቀርቷል። እንደጌታ ስለተወለደ አልቀረም። ለምን ኃጢያት አይደለም። ማ ኃጢያት አይደለም። የወር አበባም ኃጢያት አይደለም። መውለድም ኃጢአት አይደለም። ትለድ በፃይር ወህማም አለርህ አሁንም በህማም መውለድ ነው ግን ኃጢአት አይደለም። እንዲያውም ልጅ በመውለዷ ትድናለች ይላል ቅዱስ ጳውሎስ ደግሞ እና እነዚህን እኔና ጽንሰ ሀሳቡን እንረዳው እርኩስ አይደለም። በብሉይ ኪዳን እይታም አይደለም፣ የምናየው በአዲስ ኪዳን እይታ ነው። ይሄን ይዘን ከሄድን የሚያዋልዱት ፍትሐ ነገስት ላይ ለሀያ ቀንም ተሰጥቷል። ነገር ግን ይሄን ብቻ አይደለም የምንይዘው እንደ ወቅቱ መታየት አለበት። ከእኛ በኋላ የሚመጡት ደግሞ ምን ይሆናሉ? ይላል ፍትሐ ነገስቱ ነገስቱ ያሉ ብሎ አስቀምጦ የለም። ስራ ሆነ ነው ማዋለድ። ስራ ሆነ፣ አሁን ላይ ማለት ነው። ስራ ሆነ። ታዲያ እነዚህ ለቁርባን የሚበቁበት ጊዜ የላቸውም ወይ? አላቸው ካህኑ ለክቶ ሊሳታቸው ይገባል። ለልጆቹ ቤተክርስቲያን የሚገቡበት ይከለከሉ፣ ሲጀመር ማለት ነው። በቃ ለምን? ምን አደረጉ? ምን ሰሩ? ይልቅስ መከልከል ካለበት ኃጢያትን የሚያዋልድ ሰው ነው አጥብቀን መከልከል ካለብን ለምን፣ ቂመኛ ሰው ካለ ከልክሉት። እስኪ በእውነት መከልከል ካለበት እ ቂመኛ ሰው ቅዳሴው ውስጥ ሲገባ ዝም እያልን ሀ አወላጅ ተከልከይ ማለት ነውር ነው በራሱ በእውነት ቂመኛ ሰው። እግዚኦ ቂመኛ ሰው ቅዳሴ ላይ ቂመኛ ሰው ማህሌት ላይ ቆሞ እየፈቀድን ዝም ብለን ስጋው ደግሞ ሲፈትት ቂመኛው ዝም እያልን ቀጽረ ቤተ ክርስቲያን ሁሉ እንዳይደርሱ ከለከልናቸው እነሱን ግን እውነት አባቶች እንደ ከልብ ውን ይሆን በመንፈስ ቅዱስ ምንመራው ይሆን እውነት መሪነታችን መንፈሳዊ ስለሆነ ማለት ነው ስለዚህ አጥብቀ እንድናገር የፈለኩት ነው ነው በጣም ብዙዎቻችን በመንፈሳዊ አይደለም ፍርዱ ራሱ ከመንፈሳዊነት የወጣ አይነት ነው እያደረግነው ያለነውና ስለዚህ እነዚህ ለቁርባንም ለንስሐቸው ለጊዜያቸው የሚዘጋጁበት ቀን ብቻ ነው ሊሰጥ የሚችለው የሚዘጋጁበት ማለት ነው። ማንኛውም እንደሚዘጋጀው ሊዘጋጁ ይገባል እንጂ ከዚህ ርቀው እንዲኖሩ ማድረግ በቤተ ክርስቲያናችን የተከለከለ ነው የተከለከለ ነው። እና የክርስቶስ ስጋና ደምን መቀበል እንዲችሉ